የአዲስ አበባ ከተማ ስራ አስኪያጅ ጽፈት ቤት የዘጠና ቀን ልዩ የንቅናቄ አጀንዳ አካል የሆነ ጽዱ ውብና ደህንነቷ የተጠበቀች አዲስ አበባ በሚል መሪ ሃሳብ የማዘጋጃ ቤታዊ አገልግሎቶችን ማስተግበሪያ የመክፈቻ መርሃ ግብር አስጀምሯል። ዜጎች ደህንነታቸው ተጠብቆ ጽዱና ውብ በሆነ ከተማ መኖር ይገባቸዋል ያሉት የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ በቀጣይም የከተማዋን ውበትና ደህንነት የማስጠበቅ ስራ ተጠናክሮ እንደሚቀጥል ተናግረዋል። በቀጣይም አብረን በምንሰራው ስራ ከተማችንን የበለጠ እንለውጣለን። አካባቢያችንን በብርሃን እንሞላለን። ምቹ ያልነበሩ መንገዶቻችንን እናስተካክላለን። የከተማችንን መሰረታዊ አገልግሎቶችን እናሻሽላለን። ምክንያቱም ንጹህና ምቹ ከተማ ለሁላችንም ይገባናል። ባለፈው አመት አዲስ አበባ በብክለት ይብቃ ውበት ይንቃ ንቅናቄ ከፍተኛ ውጤት ማስመዝገቧን የተናገሩት የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ለዜጎች አኗኗር ምቹ ሁኔታዎችን ለመፍጠር በኮሪደር ልማት፣ በወንዝ ዳርቻ ልማትና በቱሪዝም ዘርፍ ሰፋፊ ስራዎች መሰራታቸውን ጠቅሰዋል። የኮሪደር ልማቶች፣ የወንዝ ዳርቻ ልማቶች፣ የቢሮ ኤርጎኖሚክሶች እንዲሁም ደግሞ የቱሪስት የኢኮቱሪዝም መዳረሻዎችን በመገንባት ከተሞች ክልሎች ለዜጎች ምቹና አቃፊ በሆነ መልኩ ጽዱን ጽዱነቱን በጠበቀ መልኩ እንዲጠበቅ የማድረግ ትልምና ራዕይ በመነሳት ሰፊ ስራዎች ተሰርተዋል። አዲስ አበባን ውብና ጽዱ የማድረግ ስራ ለከተማዋ አካባቢ ጥበቃ ጥሩ እድል እንደፈጠረ የገለጹት የአዲስ አበባ የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ በሚቀጥሉት ዘጠና ቀናት ጽዱ ኢትዮጵያ በሚል መሪ ሀሳብ በስድስት የብክለት መከላከል ዘርፎች ላይ በንቅናቄ እንደሚሰራም ተናግረዋል። የጽዱ ኢትዮጵያ ንቅናቄ በዋናነት ስድስት የብክለት መከላከል ዘርፎችን ያጠቃልላል። አንደኛ፣ በሰኔ ወር የፕላስቲክን እንክታ የፕላስቲክን ብክለት እንዲከላከል ሰው እንክታ ነው የዘንድሮ መግታት ነው። ሁለተኛ በአምሌ ወር የውሃና የአፈር ብክለትን መከላከል፣ በሰኔ ወር በነአሴ ወር የአየር ብክለትን መከላከል፣ በመስከረም ወር የደረቅና አደገኛ ቆሻሻ የያዝና አወጋገድን በማሻሻል የአካባቢ ብክለትን መከላከል፣ በጥቅምት ወር የድምጽ ብክለትን መከላከል፣ በሂዳር ወር የአካባቢና ማህበረሰብ ተጽዕኖ ግምገማ ለዘላቂ ልማት አስፈላጊነት ላይ ለመስራት ያለመ ነው። በተጨማሪም በቀጣይ የክረምት ወራት የሀገር ባለውለታዎችና አረጋውያንን የመደገፍ ስራ እንደሚሰራ እያስታወቁት ኢንጂነር ወንድሙ ሴታ የጎርፍ አደጋ ተጋላጭነትን ለመቀነስ የሚያስችል ስራ እንደሚሰራም ተናግረዋል። እናቶቻችን ስለሚኖሩበት፣ አዛውንቶቻችን ስለሚያርፉበት፣ የሀገር ጀግኖች በከተማችን ያዩትን ተስፋ ለመኖር የሚጠባበቁበትን ቤት እንገነባለን ነው ምንለው። ደም እንለግሳለን ስንል ህይወትን በጋራ ለማዳን እየተነጋገርን ነው። ይህ ስለ ቁጥሮች ብቻ አይደለም። ይህ ስለ አብሮነታችን ነው። የጎርፍ አደጋን ለመከላከል ከ200 ኪሎ ሜትር በላይ የፍሳሽ ማስወገጃ መስመሮችን እናጸዳለን። ከአንድ ሺህ ሜትር ኪዩብ በላይ ደረቅ ቆሻሻ እናስወግዳለን። ለረጅም ጊዜ በኅብረተሰብ ተሳትፎ ይገነቡ የነበሩና የተጓተቱ ፕሮጀክቶችን እንጨርሳለን። ጽዳትን ባህል ያደረገ ማህበረሰብን ለመፍጠር በተሰራው ስራ አዲስ ሚዲያ ኔትወርክን ጨምሮ በአካባቢ ጥበቃ የተሻለ አፈጻጸም ላበረከቱ አካላት እውቅና ተሰጥቷል።